ሀይሚ ግን ግፍሽ ግፍ አይደለም ማለት ነው እና ብሩኬ ያመጣላት ስጦታ በሚገርም ይሄን የመሰለ አበባ ወርውራዋለች። ማለት ነው እና ሰላም ሰላም፣ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ማለት ነው እና ቤተሰብ ቤተሰብ መተናል። ማለት ነው እና ያው የእኔ ግምት ትክክል ነው ነው ብያለሁ። ማለት ነው እና ያው ሀይሚ አበባ እንደምትወድ የታ የታወቀ ነው ካኩሌት እንደምትወደ ግን አይዱ አላውቅም። ግን ብዙ ጊዜ ያው የሀይሚኔ ብሩክ ተከታዮች እስከሆን ድረስ የምትወዱን የምጠላውን ነገር እናውቃለን። ብዙ ጊዜ ማለት ነው ያው እኔ ግምቴ ትክክል ነበረ ማለት ነው። ብሩክ ለሀይሜ አበባ መጣላት ብዬ ነበር የገመትኩት ማለት ነው ያው ብሩኬ ብቻ። ዛሬ በጣም ደስ ብሎኛል። ብሩክ ሁሉ ስለ ሁሉም ነገር ለሀይሚ ስላለው ለሃይሚ ያላት ሃይሚ ምን እንደነበረ ስለሃይሚ ያለውን ነገር ሲናገር ከመጀመሪያ በፊት የመጀመሪያ ቪዲዮ መግቢያው ላይ ጀስት በቃ አንቺ አጠገቤ ስላለሽ በጣም ደስተኛ ከእኔ ጋር ብዙ ቻሌንጆችን ስላታለፍሽ የህይወቴ ስኬት ስለሆንሽ በጣም በጣም በጣም በጣም ነው ያመሰገነውና፣ በቃ ወደ ህይወቴ ስለመጣሽ አንቺን የመሰለ ሰው ስላወኩ በጣም በጣም በጣም ነው ደስ ያለኝ ብሎ ያለውን አክብሮት፣ መውደዱን ፍቅሩን ገልጾላን ነበረና ለወጣቶቹም ደግሞ እንደ አንድ ወጣት በቃ ያለውን ነገር መልእክት ማስተላልፏል። ወጣቶቹን ሲመክር ነበረ። ብዙ ጊዜ ራሳቸውን የሚያጠፉ ወጣቶች ለምን ለምን ያጠፋሉ? ለቤተሰብ አስቡላቸው። ራሳችሁን ምን ለምንድን መትጎዱት? ባይዘዌ ያለው ነገር ሊያበሳጭ ይችላል፣ ያለው ነገር ሊያናድድ ይችላል። ብዙ ጣውሎዶች አሉ በህይወታችን ላይ ማለት ነው እና የሰው ልጅ ሁሉም ደስተኛ ሆኖ አይኖርም በአንዱ ሲሆን በአንዱ በአንዱ ላይ ይሳካል ይችላል። ህይወት በቃ ምንድን በር ከፍ ዝቅ ነው የምትለውና ዛሬ እናዝናለን ነገ እንደስታለና ይሄ ሁላችንም ያለን ነገርና እንዳለው ምንም ነገር ሲበላሽብን ምንም ነገር አፕን ሲያደርግብን ራስን ማጥፋት መፍትሄ አይደለም። አንድ ከምንም በላይ እግዚአብሔር አይወድም የሰው ልጅ ደግሞ ፈልገን ራሳችን ስናጠፋ እግዚአብሔር የማይፈቅደው ነገር ነው። እግዚአብሔር ሳይጠራ ነው። ሁለት ደግሞ ለዘላለም ቤተሰብ ጸጸት ነው የሚሆነው ማለት ነው። የዘላለም ጸጸትን የሚሆነው ቤተሰብ አብሶ በጣም የሚያዝ ነው። ይቅርታ ስለሚገባው ድምፅ ስለሚረብሻችሁ ድምፅ በጣም ይቅርታ እያልኩ ነው። እና ያው ራሳችሁን አታጥፉ፣ ለቤተሰብ አስቡ ምናምን ብሎ ለራሱ የሚሰማው ምክር እንደወጣት ወጣት አስተላልፏል ማለት ነው፣ ብሩኬ ማለት ነው። እና ያን ነው የምላችሁ፣ ሌላ ምንም ምለው ምለው ነገር የምናገረው ነገር የለም። እና ያው ቅመሟ የኔ ውድ ነገር የአራት ልጆች እናት ዛሬ ላይ ትናንት ሰሞኑ ያው ታውቃላችሁ ፕራንክ አድርገውት ነበረ ለሀይሚ ብለው ወንድሞቹ ለሀይሚ ተደረበው እሱን ፕራንክ አድርገተውት ነበረና ና ያው እሱም አድርጓታል። ግን ይቅርታ ይቅርታ አልተባባሉም። ኦልሬዲ እሷ ትናንት መጠጥ የመጠጥ ቪዲዮ ሰርታ ነበረ፣ የመጠጥ ቪዲዮ ስራችሁ ያው እንደ ሰካራም ሆና ነበረ የሰራችሁ ያን ቪዲዮ ማለት ነው። ያው በጣም ማየት ብዙ ትምህርት ተምሬበታለሁ ምናምን ብሏል ብሩኬ። ኦልሬዲ እሱ አይደለም የሚያሳስበን ያኛው ሆኖ ሳለ ግን ብሩኬ ላይ ሚ ዛሬ አበባ ይዞላት መጥቶ ነበረ ማለት ነውና ያው አበባና ቾኮሌት ይዞላት መጥቷል ማለት ነው። የፍቅር መግለጫ ነውና በጣም የሚያምር አበባ ነበር ይዞላት የመጣው ማለት ነውና ከሚያምር አበባ ውስጥ በጣም አበባ ደስ ይላል። የፍቅር መግለጫ ነው። ሰው ልጅ ሲሰጣጣ በጣም ደስ ይላል፣ ፍቅር ይጨምራል። እሷ ራሱ በጣም ነበር የገረማት፣ በጣም ነው ሰርፕራይዝ የሆነችው ማለት ነው። እንዴት በጣም ቆይታ ህላ አበባ ከሰጠኸኝ ምን አስበክ ነው የነገር ነው አለች እና ደግሞ ጉንፋን፣ ጉንፋን አቤት ሀይሚ ግን ከባድ ሰውነት አለፍስ ነው ጉንፋን ሲዝ ሲዝ ፍቅር የምትሰጠው ነገር ይህን ጉንፋን ልታጋባብኝ ነው እንጂ ለጤና ካደለም በቃ ያሌለ ነገር አገች እና እኔ የመሰለኝ አበባውን ምናምን ስወረውር፣ እንዴ ከዛ አበባውን ተቀበለችና። ግን ማለት የምር ትወረውራለች ምናምን ብዬ ትጥለዋለች ምናምን ብዬ አስቤም አይደለም፣ በቃ አላሰብኩትም። ሲጨርስ ሲጀመር ማለት ለምን እንደሆነ ታውቃላችሁ? ቤተሰብ አንድ ስጦታ ክቡር ነው፣ ምንም ነገር ቢሆን አምጥቶላት ምናምን ነበር ለዛ ሰው ለስሜቱ መጨነቅም እንትን ይሰማዋል ምናምን ብላ ማሰብ ነበረባት፣ ማለት ነው። ግን እሷ ምንም ነገር እንትን አላለችም። ምንም አላሰበችም ማለት ነው። ለምን እንደሆነ ታቃላችው? ባይዘዊ ላናደው ምናምን ብላ ነው። ግን እሱ ምንድን የብስ እሷን አናደዳት ማለት ነው። በጣም ነው። ግን ባይዘዊ ባህሪዋን በልተዋል ማለት ነው። ብሩክ ማለት ነው። በጣም በጣም የጭንቅላት ጨዋታ ነው የተጫወተው ብሩኬ ማለት ነው። ለምን እንደሆነ ታቃላችሁ? ቤተሰብ እሷ ወረወረችሁና አነሳው ምንም አላለም ማለት ነው እና አይ በቃ እንትን ትገርሚ ያለሽ ምናምን አለትን ቻኮሌቲን እያወጣ ቻኮሌት፣ ወይኔ ሲጣፍጥ ማይ ጋኔ ዛሬው ቻኮሌት በጣም ነው ደስ የሚሉ ምናም በቃ አለን። ያኔ ልጆች እያለን እንቁልልጭ እንቅልውልጭ እኔ ያለኝ ምናምን እያለን እንትን የምንለው አይነት እንትን ነው የሆነው ማለት ነው እና በቃ እኔ ምን ብዬ እንደምል አላቅም። ከዛ በቃ እሷ ተናደደች። እሱ አበባ የተወረወረበት ሳይናደድ አበባ እሱ አበባ የተወረወረበት ሳይናደድ እሷ በጣም ተናደደች ማለት ነው። በጣም ነው ያናደዳት። እና በቃ እንትና አይጣፍጥክ ይሁን ት ግን የሆነ ደስ ይላል፣ እና ያው ንዴቱን በተወሰነ መርገጥ ይሰማል ሀይሚሻ። እያንዳንድ ጊዜ ግን ተይ ተይ ተይ፣ አትቅበጪ ተይ፣ ግን ተይ ተይ፣ እውነት ብሩክ የሆኑን የቻለሽ ተይ ተይ እና በቃ አባት አይደለክም፣ የአራቱ ልጆች አባት አይደለክም፣ አባትነት ግን አንስቻለሁ ምናምን ትሎች። ግን ብሩ በጣም ትግስት አለው ስማ። የእውነት አሁን አንዴ አንዳንድ ሰው ቢሆን ማለት ነው ይ ጊዜ እጅ ምናባሽን ያመጣሁልሽ ክብር አታውቂም እንዴ ምናምን ነበር የሚለው ማለት ነው። እሱ ግን እንደዛ አላለም፣ እውነት ለመናገር ማለት ነው። እና በዚህ አድንቄዋለሁ፣ እውነት ለመናገር ማለት ትግስቱን ሳላደንቅ አላልፍም ማለት ነው። እና የዛን ያሉ ግን አያቸው አለ በመጨረሻ ታግሳችሁ ታግሳችሁ የምታገኙት ነገር ደስታ ነው ማለት ነው። አሁን ለምሳሌ በቃ ይሄዳለሁ ምናምን ስትል ያ ምናምን አላት፣ ግን የሆነ ተናዶ ነበረ ማለት ተወረውሯለች ብሎ በጭራሽ አላሰበም በጭራሽ፣ ማለት አላሰበም። እንደዚህ በካልቸር እራሱ ቀስ ብላ መታችሁ፣ አልበተነችውም፣ ከበተነችውም ይበተናል አበባው ማለት ነው። እና በጣም ይጣላሉ ማለት ነው። ፕራንክ ነገር ቀምራ የመጣች ነበር የመሰለ ነገር አይደለ? ያ መጨረሻ ላይ አዘፈናት ምናላት፣ ምናምን አስለፋት ማለት ነው እና ያው አዘፍነዋታል። ፍቅሯን ገልጻለች እሷን እና እኔ የምላችሁ የብሩክና የሃይሚ አድናቂዎች፣ አብሶሀ የሃይሚ አድናቂዎች፣ የቅመሟ አድናቂዎች፣ በእናታችሁ ቅመሟን እየገባችሁ ሁለት መቶ ሺ አስገቧት። ትንሽ ነው ይቅራት፣ ሁለት መቶ ሺን ታክብር የምትወዷት የምታከብሯት፣ ፕሊስ እየገባችሁ ሃይሚን ሁለት መቶ ሺ አስገቧት። በጣም በጣም በጣም ማለት ነው። እና በዚህ መሀል ላስተላልፍ ብዬ ነው ብሩኬንም ሰብስክራይብ ማድረጋችሁን እንዳትረሱ፣ እኔንም በመሀል ሰብስክራይብ ማድረጋችሁን እንዳትረሱ እላለሁ ማለት ነው። እና ድጋፋችሁ አይለን እንላለን። እና ብሩኬ የኔ ታጋሽ የኔ ቻይ ማለት ነው። እና እሷ ነበረች የልቤ ካውያ መባል የነበርባት ማለት ነው እና አንተ ሳትሆን ማለት ነውና እሱ አይሚ ውብስ ነው፣ ቀለኛ ናት ማለት ነውና በጣም አበባውን ስትል እኔ እንዴት እንደደነገጥኩ ካሁን ካሁን መታት ምናም ብሎ ማለት ግን አይመታትም ማለት በጣም ተናደድና በቃ እሱ ራሱ በቃ ባለፈው ሰርግ ቤት ለተዋወቅ ናት ግን ከሱ የበለጠ እሷ ተናደደች በቃ ባለፈው ሰርግ ቤት ለተዋወቅ ናት ልጅ እንሰጣታለን ችግር የለውም ቻንኮሌቱንም ለእሷ እንሰጣታለን ችግር የለውም ምናገባሽ ምናምን እያለ እሱ ራሱ እሷን ማብሸቅ ጀመረ ላቸዋለሁ ማለት እሷ እሱ ሳይናደድ እሷን አበሸቀ አይ አይ ሚሻዬ አበሽቋለሁ አናድዶአለሁ ብለሽ እሱ ራሱ አናድሽ ቀረ ማለት ነው ይሄ ሚሻዬ አንዳንድ ጊዜ ምን ምንድን ነበረ